ማሚ ደህና አደርሽ። ደህና አደርሽ። ማሚ ነይ ተቀመጭ እንጂ። አይ አልገባም። ምን ነው ማሚ የፈለግሽው ነገር አለ እንዴ? ምን ነው የምፈልገው ነገር ከሌለኝ የልጅ የመኝታ ቤት መግባት አትችለም? አረ ማሚ እንደዛ ነው ማለት ፈልጋ እኮ አይደለም። ቆይ አንተ ምን አገባ ራሱ አታወራም እንዴ? ይቅርታ ማም፣ ያስከፋሻል ብዬ አስቤ አይደለም። እና መጀመሪያ ያስበሻ አትናገሪ። ማም ግን ደህና ነሽ? ምን ሆነሽ ነው ዛሬ? አቤል በቃ ዝም በል። ምን ሆንኩብህ እባክህ እንዴ ማም፣ አልታወቀሽም እንዴ? በጣም እየጮሽባት እኮ ነው። እንዴ መቼ ነው ደግሞ የጮኩባት? እንዴ ማም፣ እና በስርዓት አታወራኝም እንዴ? እንዴ ማሚ፣ ርብቃ እኮ ምንም ያለችሽ ነገር የለም። ጭራሽ አንተም ተደረግክ። ማሚዬ፣ በጣም ይቅርታ። ተነሽ አሁን። የት ልንሄድ ነው ማም? አዙ በጣም ስራ በዝቶባታል። ተነሽ እናግዣት። ማ ርብቃ፣ አዙ ልታግዛት ምን ችግር አለው ታዲያ? ሴት አይደለችም እንዴ? እንዴ ማሚ ሰራተኛ እኮ የቀጠርነው እሷ እሱ እንድትተርፍ ነው አይደል? እሺ ችግር የለውም ማሚ፣ አግዛታለሁ። አዎ ተነሺ ርብቃ። ተቀመጭ። አቤ ልቀቃት ማሚ። ምን ሆነሽ ነው? ልጅቷ እኮ እያመማት ነው። ወደ ፍትህ ማድረግ አለባት። ደህና ነሽ? አቤል። ማሚ ግን ዛሬ ምን ሆነሽ ነው? ቆይ አቤ፣ ከአሁን በኋላ በማድረጋቸው ነገሮች ምንም አይነት ሀሳብ እንድትሰጠኝ አልፈልግም። በቃ ማሚዬ፣ በኋላ እናወራለን ሲመስለኛው ጥሩ ስሜት ላይ ያለሽ አይመስለኝም። አይመስለኝም ሰራኝ አይደል ምንም፣ ምን ማውራው ነገር ምንድን ነው የምታነበው? የቀሰቀሰችሽ ማለት ነው? አው አይ፣ መጀመሪያም ተነስቼ ነበር። እኔ የምልሽ ዛሬ ማዘሯ ጫን ነው ብሏታል መሰለኝ። ምን አለችሽ? ርብቃን ካልቀሰቀሻት ምናምን እያለች ስታዝገኝ ነበር። እሺ በቃ አረ በቃ አንቺ ደቅ፣ እኔ እሰራዋለሁ። አይ፣ አዙ ችግር የለውም ምላግስሽ። አረ ምርጥዬ፣ ሀሳብ አይግባሽ፣ ጣጣ የለውም። አዙ እኔ መስራት ፈልጋለሁ፣ ለዛ ነው። እሺ። አይ፣ በቃ ሙድሽ ከሆነ እሺ። እና በቃ እኔ ላማስልልሽ

አቲጂ እያልኩሽ እንዲህ ብለሽ ሄዋ ሞሚሽ። አቤል ትንሽ እኮ ነው የሚያሚ ደግሞ ማሚ ያስደበረት ይሻላል። ኧረ በጭራሽ አቤል፣ መቼም ማሚ በሌላ ነገር ተበሳጭታ እንጂ አንቺን ምን ያክል እንደምትወድሽ ታውቂያለሽ አይደል? ኧረ አልተቀየምኳትም አቤል፣ ደግሞ እኮ ልክ ናት። አንተም ከዚህ በፊት እንደዚህ ብለኸኝ ነበር። ርብቃ፣ እኔ ከዚህ በፊት ያልኩሽን ነገሮች እርሻቸው። ከዚህ በፊት ያደረግኳቸውን ነገሮች ላለመድገም እየሞከርኩ ነው። እሺ አቤል፣ እንዲህ ደግሞ መታየት አለብሽ ብዬሻ ነበር። አቤል፣ አሁን እኮ በጣም ደህና ነኝ። እሺ በቃ እንግዲህ ማሚን ምንድን ነው ሊቀይራት የቻለው? በጣም በሚገርም ሁኔታ የአቤል እናት በጣም ተቀያይሯል ማለት ነው። በሌላኛው መንገድ ደግሞ የአቤል ታናሽና ታላቅ ወንድሞቹን የቤታችን ጉዳይ ለምንድን ነው ተወያይተን መፍታት የማንችለው እያሉ እናም እንግዲህ ታናሽ ወንድሞ የቤቱን ፕላን በራሱ ማድረግ ስለሚፈልግ በዚህ እድሜያችን ላይ ቤተሰቦቻችን ያላስተካከሉትን ሕይወት እኛ ምን ገዶን ነው የምናስተካክለው፣ በማለት ለማንኛውም ተረጋጋ በማለት እንግዲህ ለታላቅ ወንድሙ ይነግረዋል። ታላቅ ወንድሙ እናም ታላቅዩ ታላቅ ወንድሙም እንግዲህ አቤል ማለት ነው አሁን ምንም ማድረግ አንችልም፣ ስሙ በእኔ ስም በእኔ ስም ነው ያለው ፍርድ ቤት ሄደን ስሙን ማዞር ብቻ ነው እያለ ለወንድሙ ይነግረዋል። እናም ኢዮብ አይ እንግዲህ በዚህ ጉዳይ አልስማማም ብሎ እንግዲህ የራስ ጉዳይ ብሎ ጥሎት ይሄዳል ማለት ነው። በሌላኛው መንገድ ደግሞ እንግዲህ ጸባይዋን ቅይር ብሎ በደቂቃዎች ውስጥ ጸባይዋን ተቀያይሮ እስት ሆና የተነሳቸው ማሚ እናም ብድግ ብላ የፍቺ ወረቀት እንኩ ተፋቱ በማለት መጀመሪያውንም እንደማትወዳት አውቅ ነበረ በማለት ለአቤል ትነግረዋለች። እናም መጀመሪያውንም እኔ አስገድጄ ስለዳርኮክ አሁን እንግዲህ ይኸው ራሴ አፋታቸዋለሁ በማለት ወረቀቱን ፊት ለፊታቸው አቅርበዋል። እንዴ ማሚ፣ ምንድን ነው ይሄ ወረቀት ብሎ ይጠይቃል አቤል። እናም ምን ነው ማንበብ አትችልም እንዴ ወይስ አልተማርክም? አንብበው እንጂ በማለት እናትየው ለአቤል ይቆጡታል። እናም እንግዲህ ርብቃ ይሄንን የፍቺ ወረቀት እንደመጣላት ሰምታለች። እናም አቤል በጣም ደረገጠ ማለት ነው። ማሚ እንግዲህ በደቂቃ የቀየራትን ነገር በፍጹም ሊረዱት አልቻሉም። እናም እንግዲህ እራሴ አስገድቻቸው ስለተጋቡ ይሄንን የፍች ወረቀት ሲያዩ ደግሞ እራሳቸው ተስማምተውና ተነጋግረው ሊግባቡ ይችላሉ በማለት ነበር ይመስለኛል። እናም እናም እንግዲህ አዚቲ ደግሞ በሌላኛው መንገድ የተመረዘው ምግብ ለማሚ አቅርባላት ነበረ። በሚገርም ሁኔታ ያው የአቤል ወንድም የናካት ነው የሚመስለው። እናም በሚገርም ሁኔታ ማሚ ግን ያንን ምግብ ልትበላው አልቻለችም። በተጨማሪ ምንለው ለራሷ ጠቅላ ልታጎርሳት ስትሞክር፣ አይ አምጪውን የክላሴን በላዋለው፣ በቃ ካልበላሽማ በማለት ምግቡን ይዛ ገብታለች። አዚ እናም እንግዲህ የቤት ሰራተኛዋ አዚቴ እንግዲህ ያሰበችው ምግቡን ማሚ በልታ ራሷ አንስታ ይሁን ነገር ለማድረግ ነበረ ማለት ነው። እናም ያንን ትዕዛዝ እንግዲህ የመጣላቸው ከአቤል ወንድም ማለት ነው። ከፍቅረኛው ከአቤል ወንድም ፍቅረኛ ነበር ማለት ነው። እናም እንግዲህ አሲቲ ማለት ነው፣ በጣም ሁኔታዋ ግራ እያጋባት ነበርና ማሚን በመከተልም የተርበተበተች ነበር እና። እንዴ ምንድን ነው? ቆይ አንቺ የሚያርበተብትሽ ይሆን ሹ ነገር አለ? የተፈጠረ ነገር አለ? እያለች ማሚ ትጠይቃታለች። በመቀጠልም እንግዲህ አዚቲ አረ፣ በፍጹም ምንም ችግር ምንም ነገር የለም። እናም እንግዲህ ማሚ ምግቡን አለመብላቷ ትልቁ በጣም ጥሩ ነው ማለት ነው። እናም እንግዲህ እኔ ክችን ይጅ ይበላለሁ በማለት አዚቲ ምግቡን ይዛ ወደ ክችን ትሄዳለች። ያንን ምግብ ያዋል በላችሁ ማለት ነው። እና በመቀጠልም አቤልና ርብቃ ክላሳቸው ላይ ተኝተዋል። እንግዲህ ርብቃ ሁሌም ፍራሽ ላይ ነው የምትተኘው። እናም ከፍራሹ ተነሺ ናይ አልጋ ላይ ተኝ እያለት ነበር አቤላ። እናም እንግዲህ ርብቃ በመቀጠልም በፍጹም ረ ችግር የለውም እኔ ለምጄዋለሁ የፍራሹን ትለዋለች። እናም እንግዲህ ርብቃ ለአቤልን በጣም ስለምትወደው ነበረ አረ በፍጹም እኔ ፍራሽ ላይ ተኛለው አንተ አልጋ ላይ ተኛ አለችው። እንግዲህ እንደዛ በማለት ትለማመጠዋለች። በመቀጠልም እንግዲህ ማሚ ከእንቅልፏ ትነሳና ና አሴቴ ርብቃ የታለች ብላ ጠይቃታለች። ያው እንግዲህ እንደተለመደው ተኝታ ይሆናላ፣ ሌላ የት ይሆናለች በማለት ትነግራታለች። በመቀጠልም እንግዲህ ማሚ እንዲህ እስካሁን ድረስ እስካሁን ድረስ እንቅልፍ ይተኛል በማለት በጣም ትንተላለች። እና ሄደሽ ቀስቅሻትና ቁርስ አንድ ላይ ስሩ በማለትም ለአዚቲ ታንሳታለች። አዚቲም አረ በፍጹም እንዲህ እንዴት ነው ሄጂ ምቀሰቅሳት? በማለት መልስ ትመልሳለች። እንዲህ ትላንትና ራሱ እንዴት እንደጮሁብኝ ብታይ ማሚ ብላ ትቀጥላለች ንግግሯ። እናም እንግዲህ ሰራተኛዋ እንደዛ ለማሚ ምን ነው ማሚ፣ ምን ሆንሽ ነው እያለች እንግዲህ ማሚ ስትጮህ እየጠየቀቻት ነበረ ያው እንግዲህ እንዴት እንደምትወዳት እንዴት እንደምትንከባከባ ስለምታውቅ ነበረ ማለት ነው ውድና የተከበራችሁ ተመልካቾች በመላው አለም ላይ የምትገኙ ሰላማችሁ ብዝት ትርፍ የበለኝ ቪዲዮን እስከ ፍፃሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን እንዲሁም ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ ያስፈሩልኝ እናም የደውል ምልክቷን በማጥቆር ማለት ነው ትሎትሎ እንዲደርሳት ትማርት ትላላችሁ